እንዴት አሉ? ሁሉ ሰላም እንዴት ነው? ደህና ነው፣ ደህና ነው። እንዴት አሉ? ኑ እስኪ እዚህ ባጃጅ ውስጥ ይሉ። አዎ፣ ኧረ ልብስ ችግር የለ። እኔ አባትህ እንዴት አሉ? ደህና ነው፣ ሁሉ ሰላም ነው። እንዴት አሉ? አስታውሱ፣ ይህንን ሶስት ላይ መንገድ ላይ ቁጭ ብሎ ድንገት አግኝቼ? ትንሽ ው ገንዘብ እንትን ብዬ ሌላ ጊዜ ደግሞ ሰዎቹ ሲረዱ ድንገት ይረዳሉ ብዬ ነበረ፣ እና እርሶን ቤት አሁን ባለፈው ቤተውት ቴቱጋ ነው ሲል ምሽን ሰጥቶኝ እንዴ ብሎ ጠቁሞ ነበሩ። ያን ጥቆማ ነው ወደዚህ የመጣሁት። እና እንዴት ነው የበረቱ ነው? ቤተውት ይሄ ነው። ልጆች አሉ። እነዚህ የማን ልጆች ናቸው? ቤት እርሶ ጎረቤት ናቸው። ባለፈው ምንድን ነው የሚቸግረው? ሲል ያው ከሁሉ በላይ ገንዘብ ይቸግረናል፣ ገዝቼ እንዲበላ አንዳንድ ነገር ብሎ አውርቶ ነበሩ። ስለዚህ አንድ ይታችን ከአሜሪካን ሀገር የምትኖር ትንሽ ገንዘብ ለእርሶ ልካለች እና ይመርቁ ብላ አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት ዘጠኝ አስር አስራ አንድ አስራ ሶስት አስራ አራት አስራ አምስት አስራ ስድስት አስራ ሰባት አስራ ስምንት አስራ ዘጠኝ ሀያ ይሄ አንዱ ሁለት መቶ ብር ነው። ሁለት መቶ ሲሆን ሀያ ሲሆን አራት ሺህ ብር ነው። ይሄ ረ ስለዚህ ይህን ምን ያደርጋሉ? በቃ ለእርሶ ቀለ ምናምን ይጠቀሙና የእርሶ ምርቃት ለና ይበቃለኝ። ጌታ እ አውቶቡስ ይሄ ወንድማችን

የእርሶ ጸሎት የእርሶ ምርቃት ትልቅ ነገር ነው። ሌላ ሰዎች ደግሞ ሲረዱ መተን እናግዛለን። የኔ አባቴ እንመጣለን ። አንዳንድ ሌላ ሰዎችም አሁንም ምናልባት የሚረዱ ከሆነ መተን እናግዛለን። አንዳንድ ሰዎች ይረዳሉ። እንደዚህ አሁን ይሄን ባለፈውን አይታ ነው እችን ገንዘብ የላከች እንደገና ደግሞ ስልኩ እናግዛለን። ይሄን አባት ማገዝ መርዳት የሚትፈልጉ ሰዎች አሁንም አግዙ፣ እርዱ። ጌታ ከርሶ ጋር ይሁን። ይሄን አይደል ግቢው በቃ ሌላ ጊዜ እንመጣለን። እሽ ኔ ባቻው